ያላችሁ አበረታቱን የሚላችኋለሁ። ገና ወደ ውስጥ ገባለ የሚመጣውን ጠርጌ ወደ ውጭ አወጣዋለሁ። ጀምረ ዚህ ከዚህ ነው ጀምረ ከዛ ከእንግዳ ክፍል ነው ተውላችሁ። ቆሰላ ያችሁት ቪዲዮ እንዳይረዝምላችሁ ቶሎ ቶሎ ነው የምሰራው